ኔጋ ነው የመጨረሻ የተግባባችሁ እኔጋና እኔጋ ብቻ ነው። ከትምህርት ቤቱ ሙሉ ከትምህርት ቤቱ ሰው እኔ ንድጋ ብቻ ነው ሰው የምትቀርበው። አንደኛ አይናፋር ናት። አይናፋር ደግሞ የሆነችበት ምክንያት ሰው እንዳትቀርብ የሆነችበት ምክንያት ይህ የአስተዳደግ ስርዓት አለ። በነገራችን ላይ ለወላጆችም የማስተላልፈው መልዕክት አለ። ያው ጆሮ ሰብታቸው እንድታዳምጥ ይፈልጋለውኝ። እኛም ደግሞ ወላጆች ነን። እኔም ወልጃለሁ፣ ወላጅ ነኝ በራሴ አሁን ላይ በቃ ለወላጆች በሙሉ ይመለከታል። ምንድን ነው ልጅቷ በጣም ትፈራለች ሰው ጋር ተገናኝታ፣ ትንሹም ሆነ ትልቅ አታወራ። እኔ ጋር ብቻ ነው የምታወራው። እኔም ቅለብ ለብሶ ነው ገፍቼ ስለተዋወቅኳት እና ደግሞ ከኔ ከአንድ ጎን ለጎን ስለምንቀመጥ ነው። እና ልጅቱ ማሻአላ ተባረከለ፣ በጣም ጎበዝ ተማሪ ናት። ጭንቅላት አለ ግን ማን ይናገረው? ፈተና ላይ በቃ እንዲ ነው የምትሞላ ውጤት አማራት ግን፣ እንደዚህ ክላስ ተሳትፈው ምናምን በቃ ጥያቄው ምናምን አውቃ ተጠይቆ መሱ ምናምን አውቃ እኔ ነው እንደዚህ መታ ያረገች ልናገር፣ እንዴት ነው የምናገረው ምናምን እንዴት ነው ይልናገር ምናምን ላትላለች። እንዴ አውጪ እንሽ ነው ተናገሪ በቃ ሌላ እንሽ ልንገርሽ ነው አንቺ መልሽ ምናምን ትላለች። እውቀት ላይ ትንሽ እኔ ነኝ ዝቅተኛ ነኝ፣ እሷ በጣም ጎበዝ ናት። እና ጭራሽ ነው እንደ እሷም አልሆነም። እና ለሌት ነግረኝና እኔ በሷ አንደበት ምላስ በኔ እናገራለሁ ማለት ነው። አንደበት እኮ እሷ ነው እውቀቱ የእሷ ነው፣ ግን ምላስ በኔ እኔ እናገራለሁ። እና በቃ እኔም ጎበዝ ተማሪ ሆንኩኝ ደስ አለኝ በቃ ምናምን። እኔ እሷ ስለ ትምህርትና ትምህርት ብቻ ነው የምታስበው፣ በቃ ትምህርትና ትምህርት ብቻ ነው። እኛ ደግሞ በቃ ትምህርት ያው እሷ የመምህር ልጅ ከመሆኗም አንፃር ትኩረቷ ሁሉ ትምህርት ላይ ነው። መቀለቀ ከልብስ ደረጃ ራሱ እንደዚህ እኛ ጉርድና ሸሚዝ ምናምን ጃኬት ነው የሚሰፈላ ዩኒፎርም። የእሷ በዛ ሰዓት ሙሉ ኪሮሽ ሙሉ ኪሮሽ የሚለብስ የለም ማለት ትልልቆች እናቶች ምናምን ናቸው የሚለብሱ፣ ግን የሚሰፋላት ሙሉ ኪሮሽ ነበረ። ፀጉሯ ደግሞ ከሹርባ ውጭ እንደ ጸጉሯ ለቃ ተለስልሳ ምናምን እንደዚህ ጆሮ ጌጥ ምናምን ጭራሽ ነው የማይፈቀድላት አድርጋ አትመጣም። ፀጉሯን ለደቂቃ እንኳ ፈታ አትመጣም። ጸጉሯ ሁሌም ሹርባ ነው። ግብቶቿ ይሄ የቤተሰብ አስተዳደግ ነው። ግብቶቿ እንደ ጸጉሯን እየበተነኝ ምናምን የለም። እሷ በተሳት የሰባተኛ ክፍል ተማሪ የስድስት እና የሰባት ነው አሁ የተማር ነው ግን በቃ በጣም ደስ የምትልጅ እና በጣም ጎበዝ ነገ ግን ትፈራለች። ለምንድን ነው ቤተሰብ ከማንም ጓደኛ ጋር እንዳትገናኝ ምንም አይነት ጓደኛ እንዳታበጅ፣ በቃ ትምህርቷንና ትምህርቷን ብቻ እንድትከታተል ነው አድርገው ያሳድጓት። ይሄ ጥሩ ነገር አለው። መጥፎ ጓደኛ አሉ መጥፎ ጓደኞች አሉ። አሁን እኛ ክላስ ነበሩ የሚኮርፉ ነበሩ፣ በቃ የማይፈልጉት የትምህርት ጊዜ የሚቀጡ ነበሩ። ገና ከስድስት ገና ከስምንተኛ እና ከሰባተኛ ክፍል ማለት ነው። አሁን እነሱ ጋር ብትሆን ይችልሽ ትምህርቷን በሰንሰራለ ላትከታተል ትችላለች። ግን ጥሩ ጎን አለው፣ ግን ደግሞ መጥፎ ጎን ነው። እንዴ ይችልሽ ትፈራለች። በቃ ህፃን እንዲህ ህፃን ትንሽ እንኳን እንደዚህ አንደኛ ክፍል ሁለተኛ ክፍል እኛ ጋር ነው የሚማሩበት በዛ ሰዓት እነዛ ራሱ ቢናገሩ ዞር ብላ ትመልስላቸው። በጣም ወፈራ እና ምንላችሁ ፈልጌ ነው። ጥሩ ጎን አለው ግን ደግሞ ልጆቻችሁን እንደዚህ በቃ ጓደኛ እንዳያበጁ ምናምን ልጅ ቁን የምታረጉ ቤተሰቦች ካላችሁ ይህ ልክ አይደለም ደግሞ